ከጂጂኪያ ልጅ ከባድ ፍቅር ይዞኛል፣ ልቋቋሞ የማልችል ፍቅር ይዞኛል ብዬ ጉዳዩን አደባባይ ይዤ በወጣ አብዛኞቻችሁ ተከፍሎት ነው የሚል አስተያየት ስትሰጡኝ ነበረ። ሲከፈለኝ ቆማችሁ አይታችኋል? ግን ለምንድን ነው ልባችሁን ቅንም አታደርጉት? ለምንድን ነው ያላያችሁትን ነገር እርግጠኛ ሆናችሁ የምታወሩት? እሺ ተከፍሎኝ ነው እንበል ምን እንድጨምርላት ነው የሚከፈለኝ? እሷ እንደሆነ ዝናን እስከ አፍንጫዋ ድረስ የጠገበች ሶሻል ሚዲያ ላይ ቀድማ የነገሰች ሴት ናት። ምን እንድጨምርላት ነው የምትከፍለኝ? ምን አለልባችሁ እንደ ቀልድ እየተከታተልነው የተለያዩ ዘገባዎችም እየሰራንበት እየቆየው የሳንቶስ ጉዳይ እያመረረ የመጣ ይመስላል ጉዳዩም ወደ እውነታ የተጠጋ ይመስላል ብለን አሁን አሁን ቪዲዮ መስራት ጀምረናል። እኛም በሚዲያችን ግለሰቡ ሳንቶስ ይባላል፣ በቪዲዮ መግቢያት ተመልክታችሁታል። ከሳምንታት በፊት ነበር ወደ ሚዲያ በመምጣት እኔ ከባድ ስቃይ ውስጥ ነኝ፣ ሰው አልተረዳኝም፣ የጂጂኪያ ልጅ ሳምሪን አፍቅሬያለሁ ብሎ የተለያዩ ቪዲዮዎች ባነር ፎቶዎቿን በ በማሰራት የተለያዩ ጽሁፎችንም በባነሩ ላይ በማኖር የተለያዩ መልእክቶቹን እያደረሰ ይገኛል። ብዙዎቹ በቪዲዮ መግቢያ እራሱም ሲል እንደሰማችሁት ይህ ነገር ቤተሰቦቿ በተለይ ደግሞ እናቷ ጂጂኪያ ከፍላ የምታስደርገው ስራ ነው። በተለይም ልጇ ተወዳጅ ተፈቃሪ እንደሆነች በተለያዩ ቦታዎች እንዲወራ ስለምትፈልግ እናቷ ጂጂኪያ ያደረገችው ትልቅ ሴራ ነው ሲሉ ብዙዎች ሁኔታውን ሲያስረዱ ነበር። ሌሎች ደግሞ ይህ ጉዳይ ለመፈመስ የሚደረግ ጥረት ነው በፍጹም ይህ ግለሰብ ሳምሪን አያፈቅርም ሲሉ መልእክታቸውን ያስተላለፉም ነበሩ። አጠቃላዩ ብዙ ሀሳቦች እንደሚያስረዱት ይህ ግለሰብ ብዙዎች እንደሚያረጉት ለመታወቅ የሚደረግ ጥረት ነው እያሉም ሲኮንኑት የቆዩ ነበር። እሱ ግን በአጠቃላዩ አሁን ድረስ እኔ የሳምሪ ፍቅር ሊወጣልኝ አልቻለም። አሁን ደግሞ ሁለመናዬን እየተቆጣጠረው ነው። ስራዬንም ውጤታማ ሆኜ መስራት አልቻልኩም። እባካችሁ የምታውቋት ግለሰብ ይህ መልእክቴን አድርሱልኝ እያለ ቪዲዮ መስራቱን ቀጥሎበታል። ይህን ጉዳይም አስመልክቶ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 ብዙዎች ለመታወቅ የሚያደርጉት ጥረትም ስላለ እውነት አንተ አፍቅረሃት ነው ወይ ብለን ጠይቀነው ነበር። እሱ ያለን እኔ ለምን ይሄ ሁሉ ነገር ውስጥ እገባለሁ በእሷ ሁኔታ እኮ ብዙ ወቀሳ፣ ብዙ ትችትም ይደርስብኛል። እኔ ግን እነዛን ነገሮች ሁሉ ተቋቁሜ ዛሬ ድረስ ያለሁት የእውነት ፍቅር ለእሷ ስላለኝ ነው። የእውነት ፍቅር ባይኖረኝ ለምን በዚህ ያህል ደረጃ ሚዲያ እወጣለው እያለ ነው እንግዲህ ወንድማችን ሲያስረዳን የነበረው። ያው በቪዲዮ መግቢያም እንደተመለከታችሁት ሁለቱንም ሀሳብም እኛም በወቅቱ አንስተንለት ነበረ። ገንዘብ ተከፍሎ ሆነ ወይ የምታረገው ሳምሪ እንዲታሰብ ነው ወይ የምታደረገውን ብለን እኛም ቀድብለን ጠይቀ ነው ነበር። እሱ ታዲያ በጠቅላለው የነገረን በፍጹም እኔ እንደዚህ አይነት ነገር ውስጥም የለውም፣ የሚወሩት ነገሮችም አይወክሎኝም። እኔ እሷን በጣም ወዳታለው፣ በተለይ አስተሳሰቧ፣ ቆራጥነቷ፣ ያላት የተለያዩ ስብዕናዎች እንድገዛላት አድርጎኛል እያለ ነው ሲናገር የነበረው ይህ ግለሰብን። ታዲያ አንዳንዶች ደግሞ ወጣ ባለመልኩ እሷ ምትኖረው ጀርመን ስለሆነ እሱም የጀርመን ቪዛ ለማግኘት ወደ ጀርመን ለመሄድም የሚያረገው ጥረት ነው እያሉ ደግሞ ሌሎችም ሲናገሩት ነበር። በአጠቃላይ ግን ሳንቶስ ወንድማችን የተናገረው ሁኔታ ምንም አይነት ነገር ከጥቅም ጋር የተገናኘ ግንኙነት ከሳምሪ ጋር እንደሌለው ሳምሪን ግን በእይታ በቪዲዮቿ እንዳያት ከዛም በመቀጠል በተለያዩ ንግግሮቿ በተለያዩ ጥሩ አቋሟቿ እያፈቀራት እንደመጣ እነዛ ፍቅሩ ደግሞ በየቀኑ እየተቀየሩ ሁለመናውን እንደተቆጣጠረውና ምንም አይነት ስራ መስራት እንዳልቻለም ነው ጠቅልሎ የተናገረው። ታዲያ ይህ ወንድማችን መልእክቴ ደርሶ እሷ የምትለኝን ነገር እስክሰማ ድረስ እኔ ከባድ ሁኔታ ውስጥ ነው የምገኘው ሌላም ስራዎችን መስራት አልቻልኩም፣ በብዙ ነገር ከባድ ችግር ውስጥ ገብቻለሁ፣ እያለ ነው ሲያስረዳ የነበረው። ታዲያ አንዳንዶች በሱ በኩልም በመሆን እባካችሁ፣ ብዙ ወቀሳ፣ ብዙ ትችትን አናድርሰው፣ ምናልባት ይህ ወንድማችን የእውነትም አፍቅሮ ሊሆን ይችላል። ፍቅር እኮ በዚህ ሰው ያዘኝ ተብሎ የሚመረጥ ጉዳይ አይደለም። ስለዚህ ወንድማችንም እንዳለው እንደተናገረው፣ ምናልባትም አፍቅሯት ይሆናል፣ እባካችሁ በሰው አትፍረዱ፣ እስቲ እሱንም እውነት አንስማ፣ እያሉ በሱም በኩል ሆነው ሀሳብ አስተያየት ሲሰጡ የነበሩ ሰዎች ነበር ነበሩ የወንድማችን የመጀመሪያዎቹ ሰሞን አካባቢ የተለያዩ ፖስተሮችን አነጋጋሪ የሆኑ ጽሁፎችን ከፎቶዋ ጋር በማድረግም ጭምር ነበር ይለቅ የነበረው ፈጣሪ እንዴት አድርጎ ቢሰራት ነው እያለ እንዲሁም ደግሞ ከሴቶች ሁሉ እጅግ ያማረች የተዋበች እያለ የተለያዩ የሚያነጋግሩ ጽሁፎችን በመጠቀም ጭምር ነው በየጊዜው የእሷን ፎቶ ፖስተር እያሰራ በየመገናኛ ትልልቅ አስፓልቶች አካባቢ ሁሉ ፎቶዋን እየያዘ ለሰው ሁሉ እያሳየ ስንመለከተው የነበረው የመጀመሪያ ሰሞን ብዙዎች ነበር በሁኔታው ተደናግጠው ይህ ነገር ወቅታዊ ይሆናል እያሉ የጠበቁት ነገር ግን ይህ ወንድማችን በየቀኑ ቪዲዮ አከታትሎም እየለቀቀ ይገኛል። በቲክቶክ አካውንቱም በተከታታይነት ስለ ሳምሪ ነው እየፖሰተ የሚገኘው። አሁንም ድረስ ፍቅሩን እየገለጸ ይገኛል። ሳንቶስ ነበር የቲክቶክ ስሙ ቀደም ሲል፣ አሁን ላይ ደግሞ እንግዲህ ሳንቶስ የሳምሪ ምርኮኛ አድርጎታል። እዛ የምታውቁት ሰዎች ገብታችሁ ማውራት ትችላላችሁ። በተለይ ሳምሪን የምታውቁ ሰዎች ጉዳዩ እውነትም ነው ብላችሁ ከተረዳችሁ እሱም ጋር ገብታችሁ በተለይ ያሉትን ነገሮች የሚገናኙበትን እሷም ቋም የምትሰጠው መልስ ካለ ደግሞ እሱም እንደተናገረው እንዲያውቅበት የሚሆንበት ነገር ቢፈጠር እባካችሁ በኢንቦክስ አውሩ ትላለው። ከዚህ ጉዳይ ጋር ተያይዞ ታዲያ ብዙዎች ሊያውቁት የጓጉት ዋነኛ ነጥብ አለ። ይሄ ሁሉ ነገር እምትባለው ተፈቀረችም ተብሎ የሚወራው ሳምሪ ምን አለች እያሉ ነው ብዙዎች ለማወቅ የጓጉት። የዚህ ልጅ ግለሰብ ሳምሪም እንደተመለከተችው፣ እኛም ካገኘናቸው መረጃዎች ለመረዳት ሞክረናል። ምክንያቱም በተለያዩ ጊዜ ቲክቶኳ ላይ ቪዲዮዎች ስትጭን እሱ ነው የመጀመሪያ ግለሰብ ኮመንት የሚያደርገው። በኮመንቱም የተለያዩ የፍቅር ቃላቶችን በመጠቀም ጭምር በርችልን እጅግ ነው መወደሽ እጅግ ነው ማከብርሽ እያለ የተለያዩ መልእክት በተደጋጋሚ በመሰለ መልኩ በየቷ ቲክቶኳ ላይ ኮመንት ያደርጋል ማለት ነው። ስለዚህ እነዚህ ነገሮች ሲደጋገሙ እሷም ወደ እሱ ፕሮፋይል በመግባት የእሱን ፕሮፋይል በመጫን ማየቷ አይቀርም። ታዲያ ሱ ፕሮፋይል ስገባ እንዳለ እሱ ስለ እሷ የተናገራቸውን ቪዲዮች፣ ስለ እሷ የሰራቸውን ቪዲዮች ከዛው ትመለከታለች ብዬ አስባለሁ። ምክንያቱም ብዙ ጊዜ ኮመንት ራሱ የሚያደርገው በጣም ከሰው በተለየ መልኩ ነው የሚያደንቃት በተለየ መልኩ ነው መልእክት የሚያስቀምጥላት። ስለዚህ እነዚህን ጉዳዮች ታያቸዋለች እሷም ትረዳቸዋለች ብለን እናስባለን። ነገር ግን ተጨባጭ በሆነ ግልጽ በወጣም ሁኔታ ምንም አይነት ምላሽን በራሷም ቻናል በሌላም ቻናል ይሄን ግለሰብ በተመለከተ እስካሁን ይፋ የሆነ የገለጸችው መልስ የሰጠችው ጉዳይ የለም። የዚህን ግለሰብን ቪዲዮ እንዲሁም ፖስተሯንም አስመልክቶ በየመንገዱ ፖስተሯን ይዞ የሚጓጓዝበትን ሁኔታ የእነሱን ቪዲዮዎች ራሱ አንዱንም ሪፖስት አድርጋ አታውቅም ማለት ነው። ምናልባት ይህንን ጉዳይ እሷ አልተቀበለችው ይሆናል። አዲስ ህይወትን ሌላ ህይወትን ለመጀመር ካላሰበች እንዲሁም ደግሞ የቀረበላት የፍቅር ጥያቄም እሷ አሁን የምትቀበልበት ጊዜም ካልሆነ እንደዚህ አይነት ጉዳዮችን ታስተናግዳለች ብዬ አላስብም። ለዛም ይመስላል ምንም አይነት ቪዲዮን ሼር አላረገችለትም ማለት ነው። በአጠቃላይ ግን ይሄ መረጃ እንደሚደርሳት እኛም ካሉት ነባራዊ ጉዳዮች በተለይ ደግሞ ኮሜንትም ላይ የእሷ ቪዲዮም ላይ የዚህ ልጅ ሁኔታ መደጋገሙን እሷም ትረደዋለች ብለን እናስባለን ማለት ነው። አሁንም ሳንቶስ ወንድማችን በቀጣይም የምናገረው ይሄ ነው የምሽረው ነው የምቀይረው። ምንም አይነት ሀቅ የለኝም፣ ሀቅ አንድ እውነት ነው። ሳምሪን አገናኙኝ እጅጉን ለመናይን ተቆጣጥረዋለች፣ እባካችሁ የምታውቋት ተባበሩኝ እያለ እስካሁን ድረስ መረጃ መልእክቱን ማድረሱን ቀጥሎበታል ማለት ነው። የእውነት የሚባለውን ጉዳይ አስመልክቶ ሳምሪ አጠቃላይ ስላለው ሁኔታ ራሷም እንግዲህ የሆነ ነገር ገለጻ አድርጋ ለዚህ ወንድማችን መልስ ብትሰጠው፣ ይሄም ወንድማችን እንግዲህ ሌሎች የሚያስባቸው ነገሮች ካሉ ወደ ቀጣይ እንዲሄድ ያደርገዋል ብዬ ማስባለሁ። ሳምሪም እንግዲህ በቀጣይ መልስ ትሰጠዋለች ብዬ የእውነት እጠብቃለሁ ማለት ነው። አቶስ ወንድማችንም እንግዲህ ካለበት የፍቅር ጥልቅ ጉዞ እንዲሁም ካለበት ውጥረትም ፈጣሪ አምላክ ቀለል የሚያደረግ ነገር ያሰማዋል ብዬ አስባለሁኝ። በሌሎች መረጃዎቼ እስክንገናኝ ድረስ ለዛሬ ይዤላችሁ የመጣሁት መረጃ ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም